ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 3 ክፍል 27። ውድ የፕሮግራማችን ተከታታዮች እንደምን አላችሁ? ራስ ማያ ተከታታይ የራዲዮ ድራማ ሶስተኛው ምዕራፍ ደርሷል። በአሸናፊና በዘላለም መካከል የተፈጠረው አለመግባባት በሁሉም ጓደኞች መካከል አለመግባባትን ግባባትን ፈጥሯል። ባሻ ሊያጣምሯቸው የፈለጉት ሰላምና ዘውዱ በጥሩ መግባባት ላይ ናቸው። የክንፉና ደስታም መግባባት ቸግሯቸዋል። ወይዘሮ ትርንጎ ለአዲስ ልጅ ዝግጅት ላይ ናቸው። የአሸናፊ ዘመድ ሚኪ አሜሪካ ብዙ የተመቸቸው አይመስልም። በቀጣይ ምዕራፍ ምን ያጋጥማቸው ይሆን? አብረን ሰንብት። ራስ ማያ ተከታታይ የራዲዮ ድራማ ክፍል 27። ድርሰትና ዝግጅት አበባየው ታደሰ ቅንብር አምባው ደሳለኝ ምንድን ነው ይሄ? ልጅ ምን ሆኖ ነው? ማነው እሱ? አንቺ ደግሞ ክንፉኗ፣ መቼም ትንሹን አለልሽ ወይ? እናቴ፣ ምን ሆነ? የምጠይቅሽን ትጠይቅኛለሽ እንዴ? ከቅድም ጀምሮ ተጎልቷል ጠምዛዛ። እንዴት ታዲያ ቢቀመጥ ምን አለበት? ሲተኛ ተጋደመ ትለዋለ፣ ሲያወራ ለፈለፈ ትላለ። አሁን ደግሞ እሺ እንደፈለግሽ። ምን ሆኖ ይሆን ግን? ኧረ ወዲያ እምዬ፣ ከፍቶት ይሆናላ። ምን ሆኖ ይከፈዋል? ተው እንጂ ባሻ፣ አሁን ለክንፉ መከፋት ምክንያት ይጠፋል? አቤት አቤት፣ ተው ተው። ትላንትና ትርሳ። ለምን ትናንትን እረሳለሁ? የታውቅኛለሽ እኮ እኔ ቢከፋኝ አልቆዝም። አንተማ ያለው ምን ጎሎብህ ትቆዝም አለ? እንዴት አንተ ታስከፋ ይሆናል እንጂ አትከፋማ። ታይትሩን ጎታይ። አሁን ይሄ ልጅ ከፍቶታል ማለት እንዲህ ያናግራል። እንግዲህ ቢብስበት ነው መከፋቱ። ቀላል ነው እንዲ ያለበት ሁኔታ ያለበት ሁኔታ። ምን ሆነ ጃጀ? እንዲ አንተ ሰውዬ፣ ይኸው እናቱ እንደምታያቸው ናቸው። በዚህ ላይ አዲስ ልጅ ሊቀበል እየተዘጋጀ ነው። የታዲያ መበርታት እንጂ መቆዘም መፍትያ አይሆን። አንተ ምን ሐሳብ አለብህ? እንዴት፣ የቤተሰብ ኃላፊ መሆን ቀላል ነገር ነው? እኔም ቀላል አይደለም ነው እኮ እምለው። ታዲያ መጠንከርኗ፣ እሱን እኮ ነው። ትዳር ሲመሰረት ቃል የምትግባቢው የምትፈራረሚው፣ በሐዘኗም በደስቷም ጊዜ አብሬያ ትቆማለሁ በድካሙም በችግሩም ጊዜ አለለየውም የሚባለው እኮ ትዳር ከባድ ስለሆነ ነው እኮ እና መጠንከርኗ። እናቱ ከፋቸው፣ ልጅ መጣ፣ ኑሮ ተወደደ ተብሎ መቆዘም የትም አያደርስም። መጋፈጥ ነው። እሱም እየተጋፈጠው ነው፣ አይደል እንዲ? አንቺ እኮ ነሽ ትዳር ከብዶት ነው ያልሽኝ። አንተ ወዴት ወዴት እኔ እንደዛ አላልኩም። የሚያሳስበው ብዙ ነገሮች አሉ ነው ያልኩት። እንግዲህ እኔ እንጃ። እኔ ሳውቀው እንደ ቱንችሬሳ ተዘርሮ ነበር፣ ዛሬ ጭብጥ ብሎ ሳየው አሰጋኝ እንጂ፣ ሂድና ጫውተዋ። እኔ አሁና አገር ምድሩን ሁሉ ስታወር አይደለም የምትውለው? ተይ ትርንጎ፣ ተይ። እውነቴን እኮ ነው። እሱስ ቢሆን ባትወልደውም ያው ልጅ ማለት አይደል? እሱም ማለዚያውም የህይወት ባል ነው ታለ ከሆነ ሂድ ቁጭ በልና ትንሽ አውራው። ምናልባትም እኮ የከፋው ካለ አማክር ይሆናል። አይመስለኝም። ደግሞስ ምን አወራዋለሁ? አቤት አቤት! አሁን አንተ የምታወራው ልታጣ ባይሆን የምታወራውን ነገር ምረጥ እንጂ ወሬው እንኳን አይጠፋብህም። እንዲህ እየሰደብሽኝ እኮ ነው አንተን ባሻይ ወሬ መርጠህ አውራ እያልሽኝ

እና ሰላም ነህ። ሰላም ነህ። መቼም የባለፈው አልበቃ ብሎ ልጨምርልኝ አይደለም የቀጠርክም ሶ ሶ ያው፣ እንደምታውቀው ትንሽ ተናድጄ ነበር፣ ትንሽም መስመር አልፌ ነበር። ያ እንግዲህ ትንሽ ከሆነ ብዙ ብትናድድ ኖሩ ምን ልታረገን ነበር? ተከባብሮ ስለመኖር ስሜትን፣ ስለ መቆጣጠር ትነግሬን የነበረው በራስ ላይ እስኪደርስ ነበር ማለት ነው። ይሁን፣ አንዳንዴ ለበጎ ነው ማለት ይሻላል። መጣላታችን ነው ለበጎ አዎ ቆም ብለ ራስህ እንድታይ አድርግ ለካ እንዲህም ነን እንዲህም ልንሆን እንችላለን ብለ ታስባል በጣም ይቅርታ ችግር የለም እኔ በራሴ ያገኘሁትን ምላሽ ነው ክንፉን ግን አውረው ከቻልክም ይቅርታ ጠይቀው ለምን እሱን ምክንያቱም ከእኔ የበለጠ እሱን ስለጎዳኸው ታዲያ የዚህ ሁሉ ጠንሳሽ እሱ አይደል ማለት ይቸግራል እኔንም እንደምታየኝ በሰው ግፊት ሄጄ የምሰራ ህፃን አይደለሁም ሆንክ እንጂ አትሳሳት አይደለሁም በዚያ ላይ እኔ ጨዋታው ተመችቶኝ ወደፊት ተጓዝኩ እንጂ እሱ ጭራሽ ከሷ ጋር ያለውን ግብግብ እንዳቆም ጠይቆኛል። የራሱ ጉዳይ መብት ነው። ልነግርህ የምችለው እሱን ብቻ ነው። ይህን ስሜትን መረዳቱና መጎዳቱ ነው። የምን ስሜት? ንቀትን አልናኩት። አሁን እኮ የራሱ ጉዳይ አልከ። አሸናፊ እባክህ፣ ላንተ ትንሽ የመሰለ ነገር እሱን ብዙ አስጉዞታል። ከዚህ ጸባችን የተረዳሁትም ይህንኑ ነው እንደ ማህበረሰብም የገጠምን ችግር አንዱ እንደ ቀል የተናገረው ሌላው ጋር ጠባሳ ፈጥሮ ዋጋ ማስከፈሉ ታዲያ ምን ላርገው? ተው ተው ተው አልኩ፣ አልሰማኝም። አልሰማችሁኝ። እሱም ፓርት አለፍ ነው እኮ። አሁን ደግሞ በበሳጨት ግን አያስፈልገንም። ታዲያ ምን ሁን ነው የምትለኝ? እኔም እኮ መሀል ገብቼ ተቸገርኩ። አንተ እሱ፣ እሷ፣ ኃላፊነት የምን ኃላፊነት? የዘላለም የዘላለም ኃላፊነት አለብኝ ሲሪየስሊ ልናውራ መፈላለግ ነው እንዳልል፣ ሶፋኒትን ይዘ ቡና ትገባብዛለ ትገባበዛለ። ባክ እሷም ተዋት። ለምን ተዋት? እሷ በራሷ ኢጎ የተሞላች ናት። ኢጎ? እሷ ደግሞ አሪፍ ልጅ አይደለች። አሪፍነት እንደዚህ ነው እንዴ? ሁል ጊዜ የሰጣትንትታ ትታ ሌላ ስትፈልግ ታገኛታል። አሪፍ ነች፣ ታንባለች፣ ጎበዝ ናት። ግን ትሰረስራለች፣ ትሰረስራለች ለነገሩ እድሜያችንም ትንሽ ይራራቃል። እምነት የላትም ውስጧ ፍርሃት ውስጥ ነው። በየምክንያቱም መማማል ትፈልጋለች። እኔ ደግሞ ለዛ ጊዜ የለኝ። ወይ ጉድ፣ ትሰረስራለች። የሚገርም ነው። ተክዛ? ምን አሉ? ሰላም ነው? አይ አረ ሰላም ነው። ታዲያ ስራ የለም? እንደ ዛሬ ስራ ማየት ይጠፋል። እንደው ትንሽ አረፍ ልበል ብዬ ነው። መልካም ነው። ጉልበት መሰብሰብ ጠንክሮ ለመስራት ይጠቅማል። ልክ ነው። ጓደኞቼ የሉም እንደ ታዲያ። ምን የዛሬ ጓደኛ? የዛሬ ጓደኛ ምን ሆነ? አይ ያው ሁሉም በየአቅጣጫው ይበታተናል። አገራችሁ ከባድ ነው። የምቾት ሀገር ይባላል እንጂ ግዴታችሁ ብዙ ነው። አዎ፣ የሩጫ አገር ነው። አየሁት እኮ እኔ በአንተ እድሜ እያለሁ ነበር ወደ ኮሪያ የዘመትኩት። አይ ከአንተ እንኳ ትንሽ አነስላለሁ መሰል በዚያ ጊዜ። እሺ ታዲያ በዛ የወጣትነት እድሜ የነበረኝ ኃላፊነት ግን ብዙ ነበር። ያደለው በእናት በአባቱ ቤት ሲሞላቀቅ ይኖራል። አንዳንዱ ደግሞ ገና በለጋ እድሜው ከህይወት ጋር መታገል ግድ ይሆንበታል። እውነት አልክ። እኔም በዚያ ወጣትነት እድሜ ከትርንጎ በፊት የነበረች ምን የመሰለይ ቆንጆ ጓደኛ ነበረችኝ። አፈሩ ቅለላትና በህይወት የሉም፣ አልፋለች። ገና በጠዋቱ ወደማይቀርበት አለም ሄዳለች። እሺ ታዲያ እኔና እሷ እንዋደድ እንጂ ከእናቴ ጋር አይስማሙም ነበር። እናቴ ደግሞ ከእኔ ጋር ነው የምትኖረው። ኮከባቸው አልገጠም አለ። በጣም ተፈተንኩ። ልጅቷን ስል እናቴ፣ እናቴን ስል ልጅቷ። ስራ ወጥቼ ቆይቼ ስመጣ ቤቱን ጦር ሜዳ አድርገውት ይጠብቁኛል። እናቴን ሰባብ ብልጮኛ ይከፋታል። እጮኛዬን ሳባብል እናቴ ይከፋታል። ይገርማል። ታዲያ የባሰ መጣልሃ። ሁለቱን አግባብቼ ሳልጨርስ ኮሪያ ዝመቱ ተባለና ተነሳን። ምን ላድርግ? ጓደኛዬን ከቤተሰቦቿ ለይቼ ከእኔ ጋር መኖር ጀምራ ነበር። ከእናቴ ጋር እንዳልተዋት አይኗኖሩም፣ ለብቻዋ አላስቀምጣት ነገር ወጪ አይቻልም። ከባድ ነው። ከሁሉ የከበደው ምን እንደሆነ ታውቃለህ? ከሁሉ የከበደው ደግሞ እኔ የምሄደው ወደ ጦርነት ነው። ማለት ማለትም አላልመለስም እችላለሁ። ያው ከሞት ጋር ነው ግጥሚያው። አይደለም እንዴ? ነው እንጂ ምን ጥያቄ አለው? ፋዘር አይ፣ ፋዘር አትበለኝ፣ አልወደውም። ከፈለግክ የህይወት አባት፣ ካልተመቸህም ባሻ በለኝ። እሺ ቅርታ፣ ባሻ። እንደሱ ይሻላል። ታዲያ እንዴት ሆኑ? መወሰን ነበረብኝ። እናም ወደ ቤተሰቦቿ መለስኳት። በህወን መመለሴ ስለማይታወቅ ቤቶችሽ ጋር ቆይ፣ ደህና ከመጣሁ እንገናኛለን አልኩና ወደ ቤቶቿ ላኳት። አልቅሳ ተለያየን። በእውነት ከባድ ነው ባሻ። በወጣትነት በፍቅር ዘመን አማራጭ አልነበረኝም። ከእናቴም ጋር በአንድ ቤት ትቶ መሄድ ከባድ ነበር። ከሁለቱ ከባዶች አንዱን መምረጥ ግዴታ ሆነ። በሰዓቱ የእሷ ደህንነት ነበር የበለጠ የሚያሳስበኝ! ታዲያ ከጦርነቱ በኋላ ሲመለሱ አልተገናኛችሁ? ተገናኘን፣ ግን ነፍሶበት ነበር። ምኑ ያንተ ነገር? ፍቅሩ ነዋ። እኛ ኮሪያ ሄደን ሩቅ ምስራቅ ተሻግረን ዳንስ ተምረን መጣን። እሷና መሰሎቿ ደግሞ እዚህ ቆዝመው ጠበቁን። የተለያየ ዓለም ሰው ናቸዋ። አዎ፣ እኛ በሞት መሃል የምናገኛትን እያንዳንዷን ቀን በተቻለን አቅም እያጣጣምን ነው ያሳለፍነው። እነሱ ደግሞ ዛሬ መጡ ነገ መጡ እያሉ በመጠበቅ እናም መግባባት አልቻልንም። ፍቅር ደግሞ ሳይደርቅ በርጥቡ ሳይቃጠል በቅጠል ነበር ዋጉ። እንዴት ጎበዝሃል! ልጅ ክንፉ መጠየቅ ጀመርክ። አማራጭ የለኝማ ባሻ። መኖር እኮ ያስተምራል። አሁን ትልቅ ነገር ተናገርክ። መኖር ያስተምራል፣ ትልቅ አባባል ነው እና ፍቅር እንዳማረበት እንደደመቀ ነው ወደ ትዳር መሸጋገር ያለበት። ሲሰክንም ትዳር ውስጥ ሆኖ ነው መስከን የሚገባው፣ ተጣምረህ ተጋምደህ። ገና ከውጭ እያለህ ከሰከን አበቃለት ትዳሩ። እንደተጀመረም ፈጥኖ ከሰከነም ጥሩ አይደለም። ልጠግነውም ብትል የትም ድረስ አይቆይም። እና ተለያያችሁ? አዎ፣ አብረን መቆየት አልቻልንም። እንዳልኩም፣ የእናቴም ጣልቃ ገብነት ነበር። በዚያም በዚህም ብሎ ክፍተቱ በዛ። የሚገርም ነገር ነው። በዚህ መሃል ነው እንግዲህ የአንተ ማዘርዬ ብቅ ያለችው። እህሉ ሀይ ትሩንጎ ሆነችና ዓይኔ ውስጥ ገባች። ይኸው እናንተን ሁሉ ማየት ቻልኩ። እና በሕይወት ውስጥ መቆዘም ሳይሆን መጋፈጥ ነው የሚበጀው። እጅ መስጠት የለም። አየህኔ ልጅ ሕይወት መቼም ምቹና የተስተካከለ አይሆንም። ቢሆንም አይመችም። መኖር ማለት ውጣ ውረዱን ሲጓዙ፣ መሰናክሉን ሲሻገሩ፣ እንቅፋቱን ሲያልፉ ነው። አልጋ ባልጋ ከሆነማ ይሰለቻል። ያ አይደለም እንዴ? የአደራ ልጄ ናት ምን የአደራ ልጄ ናት ይኸውልህ አሸናፊ ይህ ይሄ የማጫውትህ ጉዳይ ከኔ አሁን ደግሞ ከአንተ ውጭ ማንም የሚያውቀው ጉዳይ አይደለም እንዴት ማለት ለምን ዋው ቆይማ ታረጋጋ ምን እረጋጋለሁ? ምንህ የአደራ ልጅ ማለት እንዴት ነው እንዴ ልንገርህ እንደፈለግ አድርገህ ንገርኝ እኛ እኮ ከዚች ልጅ ጋር ጨዋታ ስንጀምር ከአንተ ጋር ከስራ ግንኙነት ውጭ ምንም ነገር እንደሌለ ጠይቀንህ አንተም አምነህልን ነው። አሁንም እኮ ምንም አይነት ግንኙነት የለም። ተው እባክህ። አሁንማ እንዴት እንደሆነ ባላውቅም ቢያንስ ያደራ ልጅ ናት። አሁንም ትንሽ ታረጋጋ። እሺ፣ ቀጥል። ዘላለምን ወደዚህ ሀገር ያስመጣኋት ወይም እንድትመጣ የረድኋት እኔ ነኝ። እንዴ? አዎ። ቆይ ብዙ ሰው ቤተሰብን የሚያውቀውን ያስመጣል አዲስ ነገር አልነበረ ዘላለም ግን ቤተሰብ ያልነበረች አስቀድሜም አላውቃት በለ የበለጠ የሚገርም ደግሞ እሷም እስካሁን እኔ እንዳመጣኋት አታውቅም? ወስ ጎኖን ልብ ወለድ ነው እንዴ የምትነግረኝ ይመስላል አይደል እውነቱ ግን እሱ ነው ለምን ግን እንደዚህ ማወሳሰብ አስፈለገ ለኛ ግልጽ አልሆነም ማለት ለማወሳሰብ ተፈልጓል ማለት አይደለም ታዲያ ምንድን ነው እሱ ለኔም ግልጽ አይደለም ባካት ቀልድ ልትነግረኝ የማትፈልገው ነገር ካለ መብትህ ነው። አይደለም፣ ከነገርኩህ ውጭ ምንም የማውቀው ስለሌለ እውነቱን ማወቅ ከፈለግ። አሁን ፈርቻለሁ። የማላውቅህ አዲስ ሰው ነው የሆንክብኝ። እንደዚያ ቢሰማ አልፈርድብህም፣ ግን እንዳልኩህ እውነቱ የነገርኩህ ነው። ይህ እኮ ጥሩ አይደለም። ማለቴ ለአንተም ቢሆን በማታውቀው ጉዳይ ውስጥ መቆየት ጤናማ አይመስለኝም። ጊዜውን የምታውቀው ነው። አንዳችን ለሌላችን ለማመን የተቸገርንበት ወቅት በዚህ ለአንተው ጋር ነው ሰራተኛ አድርገህ ያስጋት ኮንሰርንህን አፕሪሼት አደርጋለሁ። ለዚያ ነው ተጣልተንም ቢሆን የውስጤን ላጋራህ አንተን መምረጥ አመሰግናለሁ። ያ ማለት ግን ስጋት በውስጤ አልተፈጠረም ማለት አይደለም። በጣም የምወደው አጎት ነበር። የእናቴ ወንድም ነው፣ አባቴ ልትለው ትችላለህ። የህይወት ጉዳይ ሆኖ ስደት ውስጥ ብገባም ሀገር ቤት ለዩኒቨርስቲ ያበቃኝ የእሱ ምክርና ክትትል ነበር። አውቃለሁ ከአሁን በፊትም አንስታቸው ታውቃለህ። አዎ በዩ በየነ ነው ስሙ። ድንገት ባደጋ ነው ሕይወቱ ያለፈ። የዘላለምን ሚስጥር ቁልፍ ይዞ አለፈ። እንዴት? የዘላለምን ዘላለም፣ ገና ሀገር ቤት ተማሪ በሆነችና እኔ ስለ እሷ ምንም በማላውቅበት ሰዓት፣ አንድ ጊዜ ምን ላድርግልህ በዩ እስቲ አንድ ነገር እንደዚህ አድርግልኝ በለኝ ብዬ የወደድኩትን ያህል ስጠይቀው፣ በየነ በሕይወቴ ውስጥ ዋጋ አለው ብለህ ካሰብክ አንድ የሚያሳሰበኝ ቁም ነገር ሥራልኝ አለ። እኔም ለሱ ማድረግ ምኞቴ ነውና ምን ላድርግ በይዬ ያዘዝከኝን እፈጽማለሁ ስለው፣ ዘላለም የምትባል ልጃለች እንደ ወንድም ብቻ ሆነህ የምትችለውን ሁሉ እርዳት ብሎ አደራ ሰጠኝ። እና ላስተዋወቋችሁ። መተዋወቁን ብዙ ይፈለጋል መሰለኝ ደስተኛ ልጅ አይደለችምና ላስደነብራት አልፈልግም፣ ከቻልክ በብልሃት ቀርበ እርዳታህን ብቻ አደርግላት ስላለ እኔም ከመጋረጃ ጀርባ ሆኜ ማገዜን ብቻ መረጥኩ። ቆንጆ ስለሆነች እንዳትሳሳትባቸው ፈልገው ይሆን አላውቅም። አንተስ ታውቃት? ልብህ አልከጀላት? በፍጹም። አየህ አጎቴ ለእኔ ሲምቦል የሆነ ሰው ነው። እሱም ማስደሰት ቆንጆ ልጅ አግኝቼ ከማገኘው ደስታ የበለጠ ነው ታዲያ እሳቸው ቢያልፉም ስለ እሷ ሌላ የምትጠይቀው ቤተሰብ የለም። ማንም ሲጀመርም ጀምሮ በእኔና በእሱ መካከል ነበር። ካለፈ በኋላም ይህንን ጉዳይ ይዤ ወደ ቤተሰብ መሄድ ቅሬታ መስራት አልፈለግኩም። እረዳለሁ። ምናልባት ልጃቸው ትሆን አላውቅም፣ ግን ደግሞ አይመስለኝም። እምልህ በዩ መምህር ስለነበር ልጅ ለመውለድ የተጋለጠ ነው ግን ደግሞ እንደዛ ቢሆን ኖሮ በግልጽ እህት ነች አስተምራት ብሎ ለመናገር ወደኋላ የሚላል ነበር። ሶፍዬ፣ ደባብሮሻል ፕሮሻል ተጫጭኖኛል እባክሽን ከባብዶኛል። የሚባለው ምን እየሰራሽ ነው? ምንም ስም ብዬ መሀል ሶፋ ላይ የሎጥ ሚስት መስያለሁ። እሱ ደግሞ ምንድን ነው? በቃ ደርቄ ተቀምጫለሁ ነው። ብቻሽን ማን ይምጣልኝ ብለሽ ነው? እኛ ኮ ብቻችንን ተወልደን ብቻችንን ኖርን ብቻችንን የምንሞታው? የኔ ቆንጆ አንቺማ ብቻሽን አትሆኝም። እኔ አለሁልሽ። አንቺ ማው ሊያለሽልኝ ውዬ አመሰግንሻለሁ። መጽሐፍቶችሽስ ወይ ደባበረኝ እያልኩሽ ወይ ወጣበያ ዛሬ ደግሞ ቆንጆ ቀን ነው። ይሄ ሰፈር መቼ ቆንጆ ሳይሆን ሁሉ ያድራል ብለሽ ነው? ብራችንን እየበላ እኛንን እንጂ የሚዟዟርብን እሱ እሱ። እውነት ብለሻል። ታዲያ ስራ ካለሽ ስላለም ጋር ደርሰን እንምጣ። ኧረ አልሄድም ወይ ምን ነው። እኔ አልሄድም። እኔ ስንት የራሴ ጉዳይ ያሳስበኛል ልጄ ተጨማሪ የማስበው ነገር አልፈልግም። እናንተም ተጣላችሁ እንዴ? ኧረ አላገኘኋትም። ታዲያ ምንድን ነው? አላውቅላትም እንጃ። ስራ ለቃለሁ ብላለች ሲል ነበር የአድብን። ማን ነው አድብን? ያ ዩርዳው ነዋ። እንዴ ምን ይቀናሽ? ምኑ ይርዳውን ከአድናቆት ወደ አድብን ለማውረድ? ታዲያ ምን ላድርገው። ሰው እኮ ባስቀመጥሽበት አልገኝ አለ። ምላስ ሌላ፣ ምግባር ሌላ። ያወራውንም አይኖርበት ከሆነ ለምን ይተረተርብኛል? ወይኔ ጉዴ ሲጀመር እሱ ራሱ ከፍቶኛ ላዝኛለው ያለው ብቻዬን መሆን አልፈልግም፣ እኔ ጋር እደሪ አለ። እኔ ጋር እደሪ ው ከአሸናፊ ጋር የጣሉ ጊዜ ማለት ነው። እኔ ደግሞ ሰው አገኘው ብዬ ሽ ብዬ ሄዱ። አብራችሁ አደራችሁ ው አንድ አልጋ ላይ። ወይኔ አንቺ አልጋ ላይ ምን ያንጠለጥልሻል? ረይም የሚያንጠለጥል ያንጠልጥልሽ። በማግስቱ ደውዬ ደግሞ እንዴት ሆናችሁ ስለው ዘራፍ አይልብኝም። ለምን? ምን አውቅለት አለው በውስጥ ያለውን ስራ ለቃለው፣ ምናምን አለችኝ አለ። ታዲያ እሷ ስራ የለቀቀች እንደው እናንተን ምን ያጣላችኋል? ምን አውቃለሁ። አልኩሽ እኮ እኔም እንዳንቺ አስቤ ከለቀቀኝ ትልቀቅ ስለው፣ እንዴት እንደዚህ ትያለሽ? መፍትሄ ስሜት አይ ነው ብላብላብላ እንዴ፣ ምንድነው እንደዚህ አይነት ነገር ቶማች? እንዴ፣ እሷ ራሷ እኮ ሌላ ድብናት መጤቅ ይህን ያህል ለሴት ልጅ አዲስ ነገር ሆኖ ነው እንደዚህ ጣሪያ የምትነካው? ሶፊ ሙች በሳ እስካላስገደዳት ድረስ ፍቅሩን መግለጽ እኮ መብቱ ነው። ይርዳውንም ሊያበሳጭ የሚችል ምንም አይነት ምክንያት አይታየኝም፣ ሜን ሌላ የተደበቀ ነገር ከሌላቸው በስተቀር ዘላለም ና፣ ይርዳው እንደዛ እንኳን አልመሰለኝም። ቢሆንም ግድ የለኝም። ለእኔ ቆንጆ ቀይ መብራት ነው። አይሽ እንድለኛ ቆንጆ ወንዶችን በጊዜ ውስጣቸውን ታገኘዋለሽ። ያኔ ፈጥኖ መወሰን የአንቺ ኃላፊነት ነው። ቆይ ግድ የለሽም ስሜታዊ ያቱኝ። ኧረ ተይኝ ውዬ

ተስፋይ ሲማ እንደ አሸናፊ፣ ጀንበር አሰፋ እንደ ትርንጎ፣ ዮሐንስ ዘሪሁን እንደ የርዳው፣ ብሌን ሳሙኤል እንደ ሶፋኔት፣ ቴድሮስ ለገሰ እንደ ክንፉ፣ ዘመናዊ ዘሪሁን እንደ ህይወት፣ አበባየው ታደሰ እንደ ባሻ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።